ኦኬ እንቀጥላለን ማለት ነው። እንግዲህ እንትኑ ተቋርጦብኛል። እንግዲህ የቪዲዮ ሊሚቱ ደርሶ ተቋርጦብኝ ነበረ። እንቀጥላለን ከቆምንበት። እንግዲህ ባለፈው እንግዲህ በዛኛው በመጀመሪያው ቪዲዮ ያየ ነው ምንድን ነው ሮኬቱ እስከሚገጣጠሙ እንዲሁም ደግሞ የሮኬቱን ፓርትና የሚገጣጠሙበትን ሁኔታን አየ ማለት ነው። አሁን ደግሞ ሮኬቱ ከተገጣጠመ በኋላ እንዴት ትራንስፖርት ተደርጎ ወደ ማምጠቂያ ክፍል ድረስ የሚወሰድበትን ሂደት ነው የምናየው አሁን እንግዲህ ሮኬቱን ይዞ ወደሚሄደው ባቡር ላይ ሮኬቱ በዚህ መልክ እንግዲህ ይጫናል ማለት ነው። ማነው ሮኬቱ አሁን ተጭኖ ወደሚመጥቅበት ቦታ ወደ ላውንቺንግ ሳይት እየተወሰደ ማለት ነው። ልክ አሁን ወደ ማምጠቂያው ስፍራ ሲደርስ ራሱን የቻለ ወይ የማምጠቂያ ፕሮሰሶች አሉት ማለት ነው። ልክ አሁን እዚህ ጋር ፍለፊት በምታዩት ነገር ውስጥ እንግዲህ በዚህ መልኩ ያልፍና ይሄኛው ነው ማለት ነው ሳይቱ እንግዲህ ላውንቺንግ ሳይቱ ወይ ደግሞ የማምጠቂያ ስፍራው ይሄ ነው ማለት ነው። እዚህ ውስጥ ይገባል። እዚህ ጋር እንደምታዩት እንግዲህ የሮኬቱን ጭኖ የመጣው የተሸከመው እንትን ሮኬቱን በዚህ መልክ እንግዲህ ወደ ታች እንትኑ ላይ ግራውንድ ላይ ካሳረፈ በኋላ እነዚህ እዚህ ጋር እንግዲህ የምታዩቸው ብረቶች እንግዲህ ይመጡና ሮኬቱን ደግፈው ይቆማሉ ማለት ነው። ሮኬቱ እስከሚመጥቅ ድረስ እነሱ ደግፈው ይቆማሉ ማለት ነው። ልክ ሮኬቱ በሚመጥቅበት ሰዓት ላይ ደግሞ ልክ እንደዚህ እንደያዙት ሁሉ ወደኋላ ደግሞ ተመልሰው ሲለቁት ሮኬቱ የዛኔ እንትን ይላል ማለት ነው። እዚህ ጋር እንግዲህ እንደምታዩት ሮኬቱ አሁን በእንትኖቹ በድጋፍ ቆሟል ማለት ነው። አሁን እዚህ ምክንያቱም ከፍተኛ የሆነ ፓውር፣ ከፍተኛ የሆነ ኢግኒሽን ፍንዳታ ስለሆነ የሚከናወነው እነዚህ ነገሮች እስከ መጨረ እንትን ድረስ እስከሚመጥቅ ድረስ ጠብቀው መቆም አለባቸው ማለት ነው። እዚህ ጋ ስለ ፊውል ሲስተም ነው እያሳየ ያለው ኦኬ። አሁን እንትኑ አሁን እዚህ ውስጥ ገባ። ይህ እንግዲህ አሁን እንትኑ ወደ ማምጠቂያ ሲስተም ውስጥ ገብቷል ማለት ነው። አሁን እንግዲህ የማምጠቅ ሲስተም ነው። አሁን እዚጋ እንግዲህ እነዚህ ጋ የምታያቸው ቁጥሮች እንግዲህ አንድ ልክ ሶስት ሲል እንትኑ ወደ ለመምጠቅ ዝግጅት ያደርጋል ማለት ነው። አሁን እዚጋ እንግዲህ ከላይ እንግዲህ እንደምታዩት እንግዲህ ሳተላይቷ የምትገባበት የመጨረሻው ክፍል ነው ማለት ነው። እቺ አይታችሁ እንደሆነ ውስጡ እንደዚህ አይነት ይሄኛው እንግዲህ በዋናነት የተዘጋጀው ለስፔስ ክራፍቶቹ ነው። ስፔስ ነው ሶሪ፣ ለተመራማሪዎቹ ነው። ተመራማሪዎች እንግዲህ ወደ ኢንተርናሽናል ስፔስ ስቴሽን በሚጓዙበት ሰዓት እዚህ ላይ ነው ማለት ነው የሚቀመጡት። እዚህ ውስጥ ይቀመጣሉ። እዚህ ውስጥ እዚህ ውስጥ እንግዲህ የሚያስፈልጋቸውን ማቴሪያል ሁሉ ለብሰው፣ ምክንያቱም ኦክስጅን የሌለበት ስፍራ ስለሆነ የሚጓዙበት በጣም ዌል ወ ድሬስድ ነው። በሚፈለገው የሚያስፈልገውን የልብስ አይነት፣ የሚያስፈልገውን መሳሪያ፣ የሚያስፈልገውን ኦክስጅን መጠን እንግዲህ ታጥቀው ለብሰው በዚህ መሰረት እንግዲህ ዝግጁ ይሆናሉ ማለት ነው። እንግዲህ አሁን ሮኬቱ እንደምት አሁን ወደ ሊመጥቅ ዝግጅቱን ጨርሷል ማለት ነው። አሁን ሊመጥቅ ዝግጅቱን ጨርሷል ማለት ነው። ካውንት ዳውን ይላል 10 9 8 7 6 አንድ ሲሆን አንድ ሲል ነው ፍንዳታው ኢግኒሽን ፈጥሮ ላውንች የሚሆነው። ሌፍት ኦፍ ይላል ማለት ወደ ላይ እንትኑ እንዲነሳ ፍቃድ ተሰጠው ማለት ነው። እንግዲህ አይታችሁ እንደሆነ ፊውሉን ወደታች እንደዚህ ነው የሚረጨው። አሁን እዚህ ጋር ነው ትልቁ ነገር ማለት ነው። ይሄ ፊውሉ ወደታች የሚነደው ፊውል ወይ ደግሞ ነዳጁ ስፔስ ክራፍቱን ወደ ላይ እንዲወጣ ያግዘዋል ማለት። ምክንያቱም የመሬት ስበት ስፔስ ሮኬቱን ወደታች ስለሚገፋው ይሄኛው ደግሞ የግራቪቲው የግራቪቲው ተቃራኒ በመሆን እንትኑም ወደ ላይ ይገፋዋል ማለት። አሁን ከላይ ተነቅላ ወጣች ማለት ነው። ከላይ ተሰካችዋ ወጥታ እንግዲህ ይሄ ከስራ ያለው ፊውሉ ምንድን ነው ዋና ጥቅሙ? ይሄ የመሬትን ከባቢ አየር ጥሶ እስከሚወጣ ድረስ እንትኑን ወደ ላይ እንዲገፋ ያደርገዋል። ትረስት ይባላል። ትረስት ፎርስ ማለት ነው። ትረስት ፎርስ እንግዲህ ምንድን ነው? የአጌንስት ግራቪቲ የሆነ ፎርስ ማለት ነው። ግራቪቲ ወደታች ሮኬቱን ይገፋዋል። ትረስት የሚባለው ፎርስ ደግሞ አጌኒስት ዘ ግራቪቲ ሮኬቱን ወደላይ በሚገፋበት ሰዓት ሮኬቱ እንግዲህ በቀላሉ ምን እያደረገ ይሄዳል ማለት ነው፣ የመሬትን ከባቢ አየር እያለፈ ይሄዳል። እንግዲህ አይታችሁ እንደሆነ ከስር ያሉት ነገሮች ሁሉ የተሰካኩ ነገሮች ሁሉ እየወለቁ እየወለቁ በዚህ መልክ እንግዲህ እነዚህ ሁለቱ ነገሮች ብቻ ቀርተዋል ማለት ነው። ስለዚህ አይታችሁት እንደሆነ አሁን ሳትላይቷ በዚህ መልኩ እንግዲህ በዚ ራሷን እንደዚህ ታወጣለች ማለት ነው። እ መጨረሻ ሳተላይቷ በዚህ መልኩ እንግዲህ አሁን መሬትን እያደረገች ነው ማለት ነው። እንትን የሮቴት እያደረገች ነው ወይ ደግሞ አሁን ወደሚፈለገው አልቲቲዩድ ላይ ደርሳ መሬትን በመሬትን በመሬትን በምህዋ የምትዞርበት እንትን ደርሳለች ማለት ነው። እንትን ደርሳለች ማለት ነው። ኦኬ ደቂቃ ለማየት ነው። ትንሽ ደቂቃ አለኝ። ስለዚህ ይሄ ደግሞ ሳትላይቱ ሳትላይቷ መሬትን የምትዞርበት በምህዋር የምትዞርበት ሂደት ይሄ ነው። አሁን እዚያ እንግዲህ የሚያሳየው እንትን ነው ሳተላይቷ የመጣች እንትን ጉዞ የተጓዘችበት እንደዚህ ተጉዛ ነው ማለት ነው። እንደዚህ ደርሳ በዚህ መልኩ እንግዲህ በመሬት መሬትን ምህዋር ይዛ መሬትን በምህዋር የምትዞርበት ሲስተም እንግዲህ ከ የተነሳችበትን መስመር ነው የሚያሳየው። ከመሬት የተነሳችበትን መስመር እሱን እያሳየ ነው ማለት ነው። ይሄ እንግዲህ ኮንትሮል ሩም ነው። ሳተላይቷን እዚህ ውስጥ ሆኖ ነው እንትን የሚከታተሉበት። አሁን እዚህ ጋር እንግዲህ አይታችሁ እንደሆነ በሳተላይቷ ውስጥ ሆኖ ጨረቃ እንዴት እንደምትታይ ነው ያሳየው ማለት ነው። ኦኬ ይሄን ያህል እንግዲህ ካልኳችሁ በቂ ነው። ይሄን ያህል ካልኳችሁ በቂ ነው ማለት ነው። እንግዲህ ዛሬ እንግዲህ ስለ ሳተላይትን በሚመለከት እንግዲህ ሳተላይቶች እንዴት የሚመጥቁበት ሂደት፣ ቅድም እንዳልኳችሁ አንድ ነገር ወደ ስፔስ ዝም ብሎ በራሱ ሊመጥቅ አይችልም። ምክንያቱም ምን አለ ብለናል? የመሬት ግራቪቲ ነገሮችን ነገሮች ከመሬት ከባቢ አየር ጥሰው ወደ ላይ ወደ ተወሰነ ከፍታ እንዳሄዱ እንዳይሄዱ ምን ይከለክላቸዋል ማለት ነው? የመሬት ግራቪቲ ይከለክላቸዋል ማለት ነው። ስለዚህ አንድ ነገር ወደ ስፔስ ለማምጠቅ ምን ያስፈልጋል? ሮኬት ያስፈልጋል ማለት ነው። ያ ሮኬት ደግሞ ምንድነው የሚያደርገው ትረስት በትረስት በሚባል ፎርስ ወይ ደግሞ አጌንስት ዘ ግራቪቲ የሆነ ፎርስ ምን ያስፈልጋል? ግራቪ እንትኑን ከእንትኑን የመሬትን የመሬትን ስበት ተቋቁሞ ከመሬት ከባቢ አየር እስኪወጣ ድረስ እነዛ ቦስተሮችን የተገጠሙለት ሮኬት በዛ አማካኝነት የመሬትን ስበት ተቋቁሞ ያልፋል ማለት ነው። ስለዚህ የመሬትን ስበት ካለፈ በኋላ በቀላሉ ሮኬቱ ወደሚፈለገው ከፍታ በቀላሉ የመድረስ ምን አለው ማለት ነው፣ አቅም ይኖረዋል ማለት ነው። ስለዚህ ሳትላይቶች እንዴት እንደሚመጥቁ ላካፍላችሁ ያሰብኩት መረጃ እንግዲህ በዚህ በሁለቱ ቪዲዮዎች አጠናቅቄያለሁ ማለት ነው። በቀጣይ ደግሞ እንግዲህ የምናደርገው ምንድነው ስለ ሳተላይቶች አይነቶች፣ ስለ ሳተላይት ሳተላይቶች አይነቶቻቸው ሳተላይቶቻችን በተለያየ መስፈርት ከፋፍለን በፋንክሽናቸው ወይ ደግሞ በሚሰጡት አገልግሎት መሰረት ከፍለን እናያቸዋለን ከፍለን እናያቸዋለን እንዲሁም ደግሞ ሳተላይቶችን በምህዋራቸው መሰረትም ደግሞ የምናይ ነው የሚሆነው ምህዋራቸው እንግዲህ በሶስት ይከፈላል በዋናነት እንግዲህ ኤልኢኦ ይባላል ምን ማለት ነው ሎወል እርዝ ኦርቢት ይባላል ማለት ነው በዝቅተኛው የመሬት ምህዋር ላይ የሚዞሩ ሳተላይቶች ብለን እንከፍላቸዋለን። ሌላው ደግሞ እንግዲህ ባላቸው ከመሬት ባላቸው አልቲትዩድ እንግዲህ መሰረት በማድረግ ሌላኛው እንግዲህ ሚዲየም አርዝ ኦርቢት ኤምኦ ይባላል። ደግሞ የመጨረሻው ደግሞ ጂኦስፓሻል አርዝ ኦርቢት ይባላል። ይሄ ደግሞ በከፍተኛው በከፍተኛ የመሬት ከፍታ ላይ ሆነው መሬትን በመዋር የሚዞሩ ሳተላይቶችን በዚህ በሶስቱ በሶስቱ ከፍለን እናያቸዋለን። ሌላም እንትኖች ሊኖሩ ይችላሉ። በዚህ መሰረት እንግዲህ በዚህ መሰረት እንግዲህ መረጃዎችን የማካፈላቸውን የሚሆነው በመጨረሻው እንግዲህ ስለተከታተላችሁኝ እንግዲህ በጥሙና ስላዳመጣችሁኝ በጣም በጣም አርግቼ አመሰግናላችሁ። ባለበት ቦታ ፈጣሪ ባርካቸው። ሰላም ልኝ እወዳችኋለሁ።